ሰዎች አብረናልን? በጌታ በኢየሱስ ስም አነባለን። ጴጥሮስና ያንስን በጸሎት ጊዜ በዘጠኝ ሰዓት ወደ መቅደስ ይወጡ ነበር። ጴጥሮስና ያንስ በጸሎት ጊዜ ከተገባችኋለውን ሰው የጸሎትህን ጊዜ በሉት፣ ክፉ አይብላ በሉት፣ የጸሎትህ ጊዜ በሉት አይ በላ በሉት። በጸሎት ጊዜ በዚህ ስፍራ ስናየው እግዚአብሔር ቃል የሚነግረን እነዚህ ሁለቱም ሰዎች እያረሱ ነው አይልም። እነዚህ ሁለቱም ሰዎች እየነገዱ ነው አይልም። እነዚህ ሁለቱም ሰዎች የሆነ ነገር እያረጉ ነው አይልም። ስራቸው ምንድነው? ጸሎት ነው። የተለዩ ናቸው። ኢየሱስ ለዘላለም ጌታ ነው። ዛሬ እግዚአብሔር የሰጠንን ስራ ትተን ሌላ ስራ ላይ እንድንተጋ የሚያደርግ መንፈስ ይመታል። እጃችሁን ከፍ አድርጉና እጃችሁን ከፍ አድርጋችሁ ለራሳችሁ እንዲበሉ፣ እግዚአብሔር ሆይ በሉሲ ባስቀመጥከኝ ቦታ በሉ፣ እንዲተጋ በሉሲ፣ አንተ እርዳኝ በሉት፣ አንተ እርዳኝ በሉት። እነዚህ ሰዎች በጣም የሚገርሙ የጸሎት መንፈስ አለባቸው፣ የጸሎት አቅም አለባቸው፣ የጸሎት ኃይል አለባቸው። ሌላ ወሬ የለባቸውም፣ ሌላ ነገር የለባቸውም። አጠገባችሁ ያለውን ሰው የጸሎት መንፈስ ይውረድብ በሉት አረ በጌታ በጌታ በደንብ አውሩት በደንብ አውሩለት። በጌታ በኢየሱስ በሉ እስቲ የጸሎት መንፈስ በሉ ያገኙ ይበሉት። ባንቴ ላይ በሉ እስቲ የጸሎት የጸሎት መንፈስ ያለበት ሰው የሚጸልይ ሰው ይፈለጋል። የሚጸልይ ሰው የተቆለፈውን ነገር ይከፍታል። የሚጸልይ ሰው ወገኖች ተራ ሰው አይደለም። የሚጸልይ ሰው ወገኖች ብዙ ሰዎችን ያቃታውን ነገር እሱ ይፈታል። አንድ ሰው በጌታ በኢየሱስ ስም እግዚአብሔር አምላክ በሱ የሚጠቀም በሱ የሚከፍት ቁልፍ ይዞ የሚነሳ ሰው እዚህ ጉባኤ አለ። ሃሌሉያ ሃሌሉያ! እንደ ጴጥሮስና እንደ ዮሐንስ የምነሳ በጸሎት አቅም ማለት ነው፣ በጸሎት ኃይል የምነሳ የሚፈለግ ሰው በጌታ በኢየሱስም በዚህ ጉባኤ ውስጥ ይታየኛል። እኔ ነኝ የምል ሰጮ አሜን ይበል። የወሬ ሰው አይደለም ወገኖቼ አንዱ ከአንዱ ጋር የሚያጋጭ አይደለም፣ የጸሎት ሰዎች ናቸው። በጸሎት ጊዜያቸው ሲሄዱ ምን እንደሆነ የእግዚአብሔር ቃል ይናገራል። አንድ እውነት ድንገት በጸሎት ቦታ በጸሎት ስተጋ፣ በእግዚአብሔር ፊት ፊቱን ስትፈልግ፣ ከሱ ጋር ስትገናኝ፣ እሱን ስታናግረው፣ የትኛውም ከባድ ነገር የትኛውም ዘመናትን የቆጠረ ነገር በአንተ ይፈታል። ኢየሱስ ጌታ ነው። እጃችሁን ከፍ አድርጉና እኔ በሉስቲ እነሳለሁ በሉ እስቲ፣ እኔ በሉ እስቲ፣ በጸሎት አቅም በሉ እስቲ፣ እቆማለሁ በሉ። በጸሎት ጊዜ በዘጠኝ ሰዓት ወደ መቅደስ ይወጡ ነበር። ኢየሱስ ጌታ ነው። ወደ መቅደስም ከሚገቡት ምጽዋት ይለምን ዘንድ ሰዎች ተሸክሞ ማን ሰው በሉ እስቲ እስቲ፣ ከሰው ትከሻ ይወርዳለሁ በሉ እስቲ፣ ሰው አይረዳኝም በሉ እስቲ ሰው አይረዳኝ አንዱ እግዚአብሔር ረዳሃል። አንዱ እግዚአብሔር ሊረዳይ መጥቷል። አንዱ እግዚአብሔር ረዳደስ መጥቷል። አንዱ እግዚአብሔር ሊያነሳይ መጥቷል። በጣም የሚገርመው እነዚህ ሰዎች ከእግዚአብሔር ጋር የሚገናኙ የእግዚአብሔርን ድምጽ የሚሰሙ የጸሎት አቅም ያላቸው ጸሎትን የሚጸልዩ ሁሌ ፊቱን የሚፈልጉ ያገኙት ሰው በጣም የሚገርም ሰው ነው። ግራ የተጋበ በጣም የጸለመበት ሰው በሰው ትከሻ ሁሌም የሚንቀሳቀስ ሰው፣ እሱም ደግሞ ምጽዋት የሚለምን ሰው። በጌታ በኢየሱስም ዛሬ አንድ እውነት እነግርሃለሁ። እግዚአብሔር ቃል ያንተን ነገር ይፈታሃል። እግዚአብሔር ቃል ያንቺንምባ ያብሳል። አጠገባችሁ ያለውን ሰው እንዲህ በሉ። የሚጸልይ ሰው ከሆንክ በሉት። ያንተን ብቻ ሳይሆን በሉ፣ የሌላውን ትፈታለህ በሉት የሀገሪቷን ትፈት አለ በሉት። የቤተ ክርስቲያንን ትፈት አለ በሉት። እግዚአብሔር ባንተ ይፈታል በሉ። የአንድ ግለሰብን ሳይሆን የብዙዎችን ቋጠሮ ትፈት አለ። ሰዎች ምን አድርጎ ይላል? የእግዚአብሔር ቃል ተሸክሞ መልካም በሚሏት መቅደስ ደጃፍ በየቀኑ ያስቀምጡት የነበረ ከእናቱ መጸን ጀምሮ ምን የሆነ ሰው ነው በጌታ በኢየሱስ አያችሁ ለዚህ ሁሉ እያችሁ ከእናት ማህፀን ጀምሮ አንካሳ ለነበረው ማንም ጋር መብት ለሌለው፣ እሱ ግን ከኢየሱስ ጋር የምነጋገር ሰው ያንን መብት ሆኖ ይገለጣል። አጠገባቸው ያለውን ሰው ከእግዚአብሔር ጋር መነጋገር ጀምር በሉት። ይዘ አንድ ነገር ልንገራችሁ፣ የሚጸልይ ሰው ከሰው ጋር አይደለም እያወራለሁ። የሚጸልይ ሰው? ሰማይንና ምድርን ከፈጠረው ከእግዚአብሔር ጋር ነው የሚያወራው። የሚጸልይ ሰው ጋር ኮኔክሽኑ ከማ ጋር ነው? ከእግዚአብሔር ጋር ነው። ይሄ ተንበርክከ የምትነሳው ተንበርክከ ተነሳ ስልክ የምትጎረግረው አይደለም። የሆነ ነገር አይተህ ተመልሰም አይደለም ቀጥታ ላይ ላይ ገብተው። ዚሔር ጋር ስታወራ እግዚአብሔር አምላክ አንተ በተመረክትበት እግዚአብሔር ለብዙዎች ተአምራትን ያደርጋል። ብዙዎችን እግዚአብሔር ይፈታቸዋል። ብዙዎችን እግዚአብሔር አምላክ ከታሰሩበት ይፈታቸዋል። እጸን ሊያለበስ አባትን ጠይቃአለበስ ከና ማይፀን ጀምሮ ምን የሆነ አንካሳ ማየድ ማይችል መንቀሳቀስ የማይችል ሰዎች ተሸክሞ የሚያመጡ በጌታ በኢየሱስም ዛሬ በእግዚአብሔር ትረዳለህ። አሜን አሜን አሜን። እስቲ እግዚአብሔር ረዳኛል በሉ። እስቲ እግዚአብሔር ያግዘኛል በሉ። እስቲ እግዚአብሔር ያቆመኛል በሉ። እስቲ እግዚአብሔር ያራምደኛል በሉ። እስቲ ለዚህ ሰው መብት የሆኑ እነማናቸው? የምን ሰዎች በጌታ በኢየሱስ አጠገባቸው ያለውን ሰው ይህንን ምርቃት መርቁት። ጸሎትን ውደድ በሉት። ጸሎትን ምትወድ ከሆንክ በሉ። በህይወት ላይ በየቀኑ በሉስ በሉ አዲስ ነገር ታያለ። ይሄ ብቻ አይደለም በሉት። በብዙዎች ላይ በሉስ አዲስ ነገርን ታያለ። በሉ የጸለከውን በሉስ እግዚአብሔር ይመልሳል። በሉ ለብዙዎች በሉስ ቁልፎነት ይፈለጋል። በሉት ኢየሱስ ጌታ ነው። ከእናቱ ማህፀን ጀምሮ ምን የሆነ አንካሳ የሆነ አንድ ሰው ነበረ። እርሱም ጴጥሮስና ያንስ ወደ መቅደሱ ሊገቡ እንዳላቸው ባየ ጊዜ ምጽዋትን ለመናቸው። አሁን እነሱ ጋር ያለው ምጽዋት አይደለም፣ ብር አይደለም፣ ወርቅ አይደለም። እነሱ የሚሰጡት ማንን ነው? ኢየሱስን በል። ኧረ አንዳንዶቻችሁ ምንም የለኝም የምትሉ ኢየሱስ አላችሁ እኔ ባዶዬን ነኝ የምትሉ፣ አረ ባዶ ክን አይደለህም። ኢየሱስ አለ እያልኩ ነው። ይሁን ኢየሱስ ለአንድ ሰው አይደለም፣ ለሁለት ሰው አይደለም፣ ለአንድ ጉባኤ አይደለም። ለሺዎች የሚበቃ ለብዙዎች የሚበቃ እግዚአብሔር አምላክ ለኔሽን የሚበቃውን ኢየሱስን ሰጥቷል። እጅን ከፍ አድርግና ኢየሱስ አለኝ ይበሉስ። እነዚህ ሰዎች በጸሎት የበረቱ ናቸው። በጸሎት በቃ የቆሙ ናቸው። ከእግዚአብሔር ጋር የሚያወሩ ናቸው። እነዚህ ሰዎች አሁን የሚሰጡት ብር አይደለም፣ ወርቅ አይደለም። እነዚህ ሰዎች የሚሰጡት አንድ ነው፣ እሱም የናዝሬቱን ኢየሱስ ነው። አሜን በሉስ። እስቲ እጃችሁን ከፍ አድርጉና ዛሬ በሉስቲ፣ ለዘላለም በሉ፣ ሁሌ የጠየኩትን በሉ፣ ጥያቄን በሉስቲ፣ የሚቀይር በሉ ኢየሱስ በሉ፣ ወደ ቤተ ገብቶአል በሉ። ሁል ጊዜ ይሄ ሰው ምን ያደርጋል? ይለምራል። አሁን እነዚህ ሰዎች ምፅዋት ይሰጡኛል ብሎ እነሱ ጋ ምን ሆነ? እጁን ዘረጋ አንድ ሰው እጅ ባዶ አይመለስም። እጅሽ ባዶ አይመለስም። እጁን ስዘረጋ ዮሐንስና ጴጥሮስ የሚሰጡት ብር ወርቅ የላቸው ከብር የሚበልጥ ከወርቅ የሚበልጥ ሃሌሉያ ከእንቁ የሚበልጥ እየውላችሁ ከሚቆጥሮ ብር ወይም ደግሞ እዚህ ጋር ፊትለፊቱ ላይ ሰዎች ከሰጡት ከዛ የሚበልጥ የማይታይ ግን የሚታይ ነገር የሚያደርግ፣ ከነሱ ጋር ያለው ኢየሱስ አይታይም፣ ግን የሚታይ ሥራ የሚሰራ። ዛሬም እኮ እንደዚህ ነው። ብዙዎች ሲንቁ፣ ብዙዎች ሲገፉ፣ ምን አላት፣ ምን አላው ስትባል፣ እግዚአብሔር ደግሞ በአንተ ውስጥ ሆኖ ታምራትንም በማድረግ ይገለጣል። ከዛ በኋላ ኢየሱስ አሁን በነሱ ሆኖ የማይታየውን ተደብቆ ያለውን ምን ሊያረግ ነው? ወደምታይ ጋዱ አለም ሊያመጣ ነው። አሜን በሉስ። ኢየሱስ ጌታ ነው። አንድ ሰው እጁን ከፍ ያደርግና የኔ ጌታ በሉስ። ምንም አይሳ ነውን በሉት። የኔ ጌታ በሉስ። ሁሉን ይችላል በሉስ። የአንቺ ጌታ ሁሉን ይችላል ያንተ ጌታ ሁሉን ይችላል። ምንድነው የሆነው? እግዚአብሔርን ቃል እናያለን። ጴጥሮስም ከያንስ ጋር ትኩር ብለ ወደኛ ተመልከት አለው። እርሱም አንድ ነገር ከነርሱ እንደሚቀበል ስጠብቅ ወደ እነርሱ ምናለ ተመለከተ። አንድ ነገር ከነርሱ ኢየሱስ ጌታን እጅን ከፍ አድርግና አንድ ነገር በሉ እስኪ ከኢየሱስ በሉ ይቀበላል። በሉስ አንድ ነገር ተቀብለ ትሄዳለህ። ይሁላችሁ አንድ ሁለት ልንገራችሁ። ይሄ ስብከት እየተሰበከ ኖርማል አትሆኑ። ይሁላችሁ ውስጣችሁ በኃይል መጋል አለበት። ውስጣችሁ በኃይል መንቀሳቀስ አለበት። ዛሬ የሆላችሁ አንድ ነገር ልንገራችሁ፣ በእኔ በኩል እየተናገራችሁ ያለው ይሁላችሁ። አሁን እዚህ ጋር የቆመው ዮሐንስ አይደለም። እዚህ ጋር የቆመው ጴጥሮስ አይደለም። አሁን እየተናገራችሁ ያለው ማን ነው? ኢየሱስ ክርስቶስ። ዛሬ ላንተ፣ ላንቺ፣ ግራ ለተጋባው ጉዳይ፣ ለተጨነቀው ነገር ዛሬ አንድ ነገር ሊሰጥ ይመጥተዋል። በቃሉ በኩል መቷል። ስራይን ሊሰራ መቷል። ዘመናትን የቆጠረውን ያንተን ያንቺን ቋጠረው ሊፈታ መቷል። ዘመናትን የቆጠረውን አስቡ። ከእናቱ ማይጸን ጀምሮ ይሄ ሰው በዚህ ነው የሚታወቀው የምትታወቀው ነገር አለ። ዛሬ አባቴ ይቀደዋል። አሜን አሜን። እስኪ ይቀደዳል በልሆን ታቤላውን ይቀደውና፣ ሌላ ታቤላ ያቆመዋል። የሚቆመው ታቤላ ይወልይ የበሽታ ታቤላ ይወድቃል። የውድቀት ታቤላ ይወድቃል። የውርደት ታቤላ ይወድቃል። የባዶነት ታቤላ ይወድቃል። አንተን ያሳደደው ታቤላ ይወድቃል። ኢየሱስ የሚል ታቤላ ይለጠፍብያል። ኢየሱስ ጌታ ነው። አንዳች ነገር ከነሱ እንደሚቀበል አስቧል። እስቲ ይቀበላሉ በልስቱ ኢየሱሴን በሉስ፣ ትኩር ብዬ በሉ አየዋለሁ በሉት፣ ዛሬ በሉስቲ ለእኔና በሉ ለዘመኔ በሉ የሚበቃውን አንዳች ነገር ይሰጠኛል በሉስ። ኢየሱስ ጌታ ነው። አረ ክብር ለጌታ ይሁን። ለዚህ ቃል ክብር ይገባል። እርሱም አንድ ነገር ከእነርሱ እንደሚቀበል ሲጠባበቅ ወደ እነርሱ ምን አለ ተመለከተ። ጴጥሮስ ግን ብርና ወርቅ ውስጥ የለም በሉ። ብርና ወርቅ ኢየሱስ ጌታ ነው አሜን በሉ ውስጥ ይህን ያለኝን ግን ምን ያረጋሉ? ሰጣለሁ እስቲ ያጠግባቸኋለውን ሰው ያለ ምንድ ነው በሉት። ይህን ያለኝ ምን ያረጋሉ? ያለው ምንድነው ነው ለእነሱ እስቲ ኢየሱስ በሉ። ኢየሱስ ከብር ይበልጣል። ኢየሱስ ከውርቅ ይበልጣል። ኢየሱስ ወገኖቼ ከየተኛውም ነገር ይበልጣል። ይህ የሚበልጠው ከነሱ ጋር አለ። ዛሬ ይህ ሰው ብር ቢሰጡት ወርቅ ቢሰጡት ለአንድ ወር ነው ወይ ለአንድ ዓመት ነው? ያልቃል። አሁን እነዚህ ሰዎች የማልቀውን ሊሰጡ ነው። የማልቀውን ለዘመኒ ሁሉ የሚሆነውን ምን ያረጉ ሊሰጡ ነው። እጅን ከፍ አድርግ። በጌታ በኢየሱስ በጌታ በኢየሱስ ለሚያልቅ ነገር አታልቅስ። ለሚያልቅ ነገር አታልቅሽ። ዛሬ የማያልቀው በረከት ያገኝሻል። ዛሬ የማይጠፋው ነገር ያገኛል። ዛሬ የማይጠፋው ክብር ያገኛል። ዛሬ የማይጠፋው ኃይል ያገኝሻል። ያለንን ምን እናደርጋለን? ኢየሱስ ጌታ ነው። እስቲ ያለኝ ኢየሱስ ነው በሉት። ኢየሱስ ጌታ ነው። ሰጣልን። በናዝሬቱ በኢየሱስ ክርስቶስ ስም ተነሰና ተመላለስ አለው። በማስም በኢየሱስ ስም የሆነ ነገር አስቡና፣ የተጨነቃችሁት ጉዳይ የሆነ ነገራችሁን ፊት ለፊታችሁ ለአምጡና አሁን በመንፈስ እንዲህ በሉ። ለእናንተ አልንቀሳቀስ ብለዋል። ለእናንተ አልሄድ ብለዋል። በጣም አስጨንቋችኋል። ጥያቄ ሆኖባችኋል። አሁን ግን በመንፈስ ኃይል እንዲህ በሉ ሰብስባችሁ ያዙና እንዲበሉ በናዝሬቱ በኢየሱስ በሉ፣ ተነስ በሉት። ኢየሱስ ጌታ ነው። በናዝሬቱ በኢየሱስ ክርስቶስ ምን በል ተነስ አለው። በቀኝቹም ምን አደረገው? ይዞ አስነሳው። አሜን በለዋል እግዚአብሔር እንዲህ ብሎኛል። በዚህ ጉባኤ ውስጥ ጌታ እንዲህ ብሎኛል። ስሙ፣ ጌታ እንዲህ ብሎኛል። ትንቢት ብቻ አውርቶ የሚሄዱ ሳይሆን ተናግሮ እዛው የተናገሩት ትንቢት አካል የሚለብስላቸው ሰዎች፣ የተናገሩትን ትንቢት እዛው የሚያስፈጽሙ ሰዎች፣ ሴት ልጆች፣ ወንድ ልጆች በጌታ በኢየሱስ ክርስቶስም ከዚህ ጉባኤ ይነሳሉ። በጣም የሚገርመው ነገር የጸሎት ሰው ነው፣ በቃ አሁን ምንም ፍርሃት የለም። ይነሳል አይነሳም ብሎ አላስብም ያለው ማን ነው? ከሱ ጋር አጠገባቸው ያለውን አትጠራጠር በሉት፣ አትጠራጠር በሉት። እግዚአብሔር በአንተ በሉ። ይሰራል በሉት። እነዚህ ሰዎች ይሰራል አይሰራም አላሉ። ምንም ጥርጣሬ የላቸው። በናዝሬቱ በኢየሱስ ክርስቶስ ስም ተነሳል። ከዛስ? በቀኝ እጁ ብድግ አድርገው፣ አረ በጌታ በኢየሱስ ስም እንዴት ነው! እሺ፣ አስቡ። ዝም ብላችሁ አስቡ። ይሄ ሰው አንካሳ ነው። ይሄ ሰው መቆም አይችልም። ይሄ ሰው መራመድ አይችልም። ሰው ላይ ነው የሚሸከሙት፣ የተሸክሞት ነው የሚያመጡት። ይሄ ሰው በጣም ረጅም ያመነ የቆየ ሰው ነው ግን፣ አይታችኋል። ያ የጠሩት ስም፣ ያ ያ በለው ላይ ያወጁት ትንቢት፣ የተናገሩት ትንቢት ምን አረገው? አስነሳው። በጌታ በኢየሱስ ስም ዛሬ ምናገርሃለሁ፣ አትነሳም? የምን እያለ ትነሳለ ቀኝ እጁን ይዞ ምን አረገው? አቤት ኢየሱስ! ኧረ በኢየሱስም እነሳለሁ በልስት በቀኝ እጁ ምን አረገው ይዞ አስነሳው። በዛን ጊዜ እግሩ ምን ሆነ? ቁርጭም ጭምቱም ጸና፣ ወደ ላይ ዘሎ ቆማ ይላል። አጨብጭቡ፣ ለእግዚአብሔር ክብር። ቁርጭም ጭምቱ ምን ሆነ? ጸና። መጽናት ተከለከለው ምን ሆነ? ተመተበ እየሱሰን ጠነቁር ቁርጭምጭምቱ ከዛ ስምን ሆነ ሰሎ ቆማ ይላል። መቆም የከለከለ ማሄድ የከለከለ መጽናት የከለከለ ዛሬ በኢየሱስ ስም ይገለበጣል። አንተ ግን ትቆማለህ አለ፣ አንቺ ትቆሚያለሽ። አይታችኋል። በጣም የሚገርመው ነገር እነዚህ ሰዎች የጸሎት ሰዎች ይዞ እየዞሩ ያሉት ነገር ቀልድ አይደለም። ይዞ እየዞሩት ያሉ ነገር ይሄ ተራ ነገር አይደለም። አጠገባቸው ያለውን ሰው አንተ የጸሎት ሰው ከሆንክ በሉት፣ እግዚአብሔር ክብር በሉ። ከአንተ ጋር አብሮ ነው የሄደው በሉት፣ አይለይህም በሉት። ሀሌሉያ፣ ሀሌሉያ! ኢየሱስ ለዘላለም ጌታ ነው። አያችሁ፣ ለብዙዎች መብቴ የሆነውን ስም ነው ይዞ እየዞሩ አሉ። በዚህ ዘመን እንደሚባለው አይደለም። ጸላይ ከሆንክ ቸርቹ የምትመጣ ከሆንክ ምን አመጣ ነው የምትባለው። ምን አመጣሽ፣ ምን አመጣ፣ ጸለክ ጸለክ፣ ምን አመጣሽ፣ ምን አመጣ። ይኸው እስከ አሁን እንደዚሁ ሆነክ እንደዚህ፣ እንደዚህ፣ እንደዚህ። አይደለም የጸሎት ሰው ለብዙዎች መፍትሄ ይሆናል። የጸሎት ሰው በጌታ በኢየሱስ ስም የተዘጋውን ይከፍታል። የጸሎት ሰው የታሰረውን ይፈታል። የጸሎት ሰው ታምራትን ያደርጋል። ያስባችሁ ያለውን ሰው እኔ አሁን አሁን የምናገራችሁ ስለ ጸሎት ነው። የጸሎት ሰው እ እነዚህ ሁለቱም ሰዎች የጸሎት ሰዎች ናቸው። በጣም በቃ ለጌታ ቅርብ የሆኑ ናቸው። ኢየሱስ ጌታ ነው። እንዴት አስራ ሁለቱም አይደለም ለቅርብ የሆኑ እንዴት እነሱ ብቻ ልትሉ ትችላላቸው። በአስራ ሁለቱ ደቀ መዛሙርት ውስጥ እነዚህ በጣም የሚገርሙ ናቸው። አይታችኋል እዚህ ጋር እኮ የነሱ የሁለቱም። እግዚአብሔር አምላክ በእነሱ ወት ያደረገው ይሄንን ሰው የፈተው ይሄንን ሰው እግዚአብሔር አምላክ ተአምራትን አድርጎ ያቆመው ድንቅና ተአምራት እዚህ ጋር ተሰፍሯል። አጠገባቸው ያለውን ሰው የሚጸልካውን በሉት ያለ ታሪክ አትሞትም በሉት። በአንተ ለ ታሪክ ይሰራል በሉ። በአንተ ለ ስሙ ይጠራል በሉ። በአንተ ለ እግዚአብሔር ክብር ይገለጣል በሉ። ኢየሱስ ለዘላለም ጌታ ነው። አረ ክብር ለጌታ ይሆን። አረ ክብር ለኢየሱስ ይሆን ወደ ላይ ዘሎ ምን ሆነ ቆመ ይመላለስም ጀመረ ይሄ ሰው ተመላልሶ አያቅም ቀጥሎ ቆሞ አያቅም ቆሞ ሰዎች ሲሄዱ እያየ ይናፍቀዋል ብዙ ሰዎች የሚያደርጉትን ነገር ማድረግ አቃታ ዛሬ ታደርጋለን እግዚአብሔር አቅሙን ይሰጠሃል። እግዚአብሔር ጉልበትን ይሰጠሃል። እግዚአብሔር ኃይሉን ያለብሰሃል። እግዚአብሔር ያቆምሻል። እግዚአብሔር አምላክ ያንቀሳቅሰሃል። ከቆማ በኋላ ይህ ሰው መቆሙ ራሱ እየደነቀው እየገረመው፣ አሁን ደግሞ ምን ጀመረ? ኢየሱስ ጌታ ነው። ኧረ በጌታ በኢየሱስ ኧረ በጌታ በኢየሱስ አንድ ሰው ቆሞ እስቲ ይመላለስ እንዲህ እያለ መታሰር በቃ ይባል። አንድ ቦታ መቀመጥ አበቃ ይበለ። አንድ ቦታ የታየሁበት ዘመን አበቃ ይበለ። አንድ ቦታ የተገደምኩበት ዘመን አበቃ ይበለ። አሁን ይመላለሳለሁ ይበለ። አሁን ይመላለሳለሁ ይበለ። ወደ ረቱም መቅጣጫ እግዚአብሔር አምላክ ያንቀሳቅስሃል። ወደ ረቱም መቅጣጫ እግዚአብሔር አምላክ ሰዎች አሉ፣ የሚመላለሱ ሰዎች አሉ። እግዚአብሔር አምላክ ከዚህ ሰዓት ጀምሮ አቆማቸው። መመላለስም ምን ሆነ ጀመረ እየተመላለሰ እየዘለለ። አሜን፣ ፖሊሴ፣ ሃሌሉያ። አሁን መመላለስ ብቻ አይደለም፣ መቆም ብቻ አይደለም። አሁን ደግሞ እየዘለለ ጠላት አይኑ እያየ ሟርተኛ እያየ ትመለሳለ ያለው እያየ ትጠፋለ ያለው እያየ ትሞታለ ያለው እያየ አንተ በኢየሱስ ስም እየዘለልክ ትሄዳለ። እየዘለል ትቀጥላለ። ሀዘር ከአንተ ቤት ወጣ። ችግር ከአንተ ቤት ወጣ። እየዘለለ ማን ነው መሰገነ፣ እግዚአብሔርን በሉ። አንገት ከደፋችሁበት የምትወጡበት ጊዜ ነው አሁን ከታሰራችሁበት የምትወጡበት ጊዜ ነው አሁን ከተደብቃችሁበት ውስጥ የምትወጡበት ጊዜ ነው አሁን በጌታ በኢየሱስ ጌታ እንዲህ ይለኛል እግዚአብሔር እንዲህ ይለኛል ለሀያ ሰዎች እግዚአብሔር እንዲህ አለኝ ተደብቆ ካሉበት ተወስኖ ካሉበት አለ እግዚአብሔር የሚያነሳቸው መንፈስ መጣ አለ የሚያነሳቸው መንፈስ መጣ አለ ተገድሞ ካሉበት ይነሳሉሁ አለ። ተስሮ ካሉበት ይነሳሉሁ አለ። በጣም የሚገድማችሁ ነገር እነዚህ ሰዎች ቦታውን ራሱ አስጠልቷችኋል። ይህንም ቦታ ቀይርልኝ ትላላችሁ። ቦታው አስጠልቷችኋል። ሁኔታው አስጠልቷችኋል። ዛሬ በኢየሱስ ስም ተቀየረ፣ ተቀየረ። ሀያ ሰዎች ከፍ አርጉ ከፍ አርጉ እጃችሁን፣ ኢየሱስ ጌታ ነው። መልእክታችሁን ተቀበሉ። የእግዚአብሔር መንፈስ መጥቷል። የክብር ኃይል መጥቷል። የእግዚአብሔር ኃይል መጥቷል። የጉብኝት መንፈስ መጥቷል። ሊያነሳይ መጥቷል። ሊቀሰቅስ መጥቷል። ሊያራምድ መጥቷል። በጌታ በኢየሱስ ሰበ ከታሰርክበት ትወጣለ። ከተደበክበት ትወጣለ። ከፍ አርጉ ኢየሱስ ጌታ ነው። ሀያ ሰዎች እግዚአብሔር እንዲህ ብሎኛል፣ ስፍራው አስጠንቷችኋል። መቼ ነው የሚቀየረው ትላላችሁ? መቼ ነው ይሄ ስፍራው የሚቀየረው ትላላችሁ? ከሰማ ጌታ እየተናገረኝ ነው። ዛሬ ይቀየራል አለ። ዛሬ ይቀየራል አለ። ዛሬ ትነሳለ አለ። ዛሬ አንቀሳቅሳለሁ አለ። ዛሬ ከዛ ነገር ውስጥ ትወጣለ አለ። እየተመላለሰ ቀጥሎስ እየዘለለ እግዚአብሔርን እያመሰገነ ወደ ቤተ መቅደስ ከነሱ ጋር አብሮ አብሮ ገባ። አጠገባቸው ያለውን ሰው አብረ ትገባለ በሉት። የተከለከልክበት ዘመን በሉስ፣ ዛሬ ተሻራ በሉ። ከዚህ በኋላ በሉ ውስጢ የተከለከልከው በሉ። ዋስ ደሃል በሉት ገብቶ አያቅም። ሰው ገብቶ አያቅም። ዛሬ በቃ ሌላ ክብር ውስጥ ነው የገባው። ተቀይሯል። አሁን ይሄ ሰው እንደ ድሮ ቦታ እዛው አይገኝም። አሁን አብሯቸው አብሮ ያሉት ደግሞ የሚጸልዩ ናቸው። አብሮ ያሉት ደግሞ የናዝረቱን ኢየሱስን ይዞ የመጡ ናቸው። ከእነሱ ጋር የሰራው ኢየሱስ አብሯቸዋል። ዋው ኢየሱስ ለዘላለም ጌታ ነው። ኤሳው አሁን ሁላችሁ ማንም ሳይፈቅደው ማንም ግባ ሳይለው የተፈተው ፈቶታልና፣ ቀጥታ እንዲገባ በሩ ተከፈተለት። እቺን ከፍ አድርገው ከፍ አድርገው። ኢየሱስ ለዘላለም ጌታ ነው። ዛሬ ጌታ እንዲህ ብሎኛል። እግራቸው ተፈቷል አለ ጌታ። ዘመናቸው ተለቋል አለ ጌታ። እምባቸው ታብሷል አለ ጌታ። እግዚአብሔር እንዲህ ብሎኛል። ታሪክ የሚሰሩ ልጆች አሉ አለ ታሪክ የሚሰሩ ልጆች አሉ አለ። ክብሬ በነሱ ላይ የሚገለጥባቸው ልጆች አሉ አለ። ይ ካማካቲናሶ ልጸልላችሁ እጃቸውን ከፍ አድርገው በጌታ በኢየሱስም ኢየሱስ ጌታ ነው። እየዘለለ እግዚአብሔርን እያመሰገነ ከነሱ ጋር ወደ መቅደስ ምን ሆነ ገባ። ህዝቡም ሁሉ እግዚአብሔርን እያመሰገኑ ነው። ኢየሱስ ጌታ ነው። ስመላለስ ምን አረጉ፣ አዩ። አሜን በሉሲ እስቲ ያዩኛል። በሉሲ ትላንት መልካም በምሏት ቦታ እዛ ቁጭ ብሎ የሚለምን ነው። አሁን ደግሞ እየዘለለ እግዚአብሔርን እያመሰገነ ወደ ቤተ መቅደስ ሲገባ፣ ኢየሱስ ጌታ ነው። ህዝቡ ሁሉ ምን አለ አየ። በጌታ በኢየሱስ ስም የምታይ ክብር በአንተ ላይ ይገለጣል። አልተቀበላችሁኝም? እውነት አልተቀበላችሁኝም? እጃችሁን ከፍ አድርጉ፣ ከፍ አድርጉ። ሀገር ምድርቷን እንዲሚያናግር ብዙዎችን የሚያስደንቅ እግዚአብሔር ክብር የሚያገኛቸው ትልልቅ ሰዎች አሉ አለ ጌታ። ወጣቶች ዋካቲቫናናሱ ፓሪያቪላቫናሱ ጌታ እንዲህ ብሎኛል፣ በእናንተ ላይ እኔ ይገለጣለሁ፣ በእናንተ ላይ እኔ ይታያለሁ። ለብዙዎች ይለኛል ጌታ፣ ብራን ታበራላችኋል። ሕዝቡ ሁሉ ይህ ሰው እየዘለለ እግዚአብሔርን እያመሰገነ አይቶ በጣም እየተገረሙ እነሱ እግዚአብሔርን ማመስገን ኢየሱስ ጌታ ነው። አጠገባችሁ ያለውን ሰው ነካ ነካ አድርጉና እንዲህ ብሎ ከአንተ የተነሳ በሉት አንድ ሰው አይደለም በሉ፣ ህዝብ በሉ። እስቲ እግዚአብሔርን ያመሰግናል በሉት። ካንተ ተነሳ በሉ። አንድ ሰው አይደለም በሉ፣ ሀገር ምድሩ በሉ። እግዚአብሔርን ያመሰግናል በሉ። ሸላቫን ታሪካ ፋካቴኔ ሜሳ እጃችሁን ከፍ አድርጉ ልጸልላችሁ። ዛሬ ጌታ እንዲህ ብሎኛል፣ ሀገሪቷን የሚያነጋግሩ ልጆች አለ ጌታ ከዚህ ይነሳሉ አለ ሀገሪቷን የሚያነጋግሩ ከየት ነው የመጡ ከየት ነው የተነሱ የሚባሉ ሴት ልጆች ወንድ ልጆች እግዚአብሔር ያስነሳቸዋል።